አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ ተሾሙ። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አድርጎ ሾሙ። የጠቅላይ ሚኒስትር ጽህፈት ቤት ያሰራቸው መረጃ በቅርቡ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት ኃላፊነት የተነሱት አቶ ጌታቸው ረዳ ከዛሬ ሚያዝያ 3 ቀን 2017 ዓ ም ጀምሮ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆኖ እንደተሾሙ አስታውቋል። በሌላ በኩል አቶ ጌታቸው ረዳን በመተካት የትግራይ ጊዜያዊ አስተዳደ አስተዳደር ፕሬዚዳንት ሆኖ የተሾሙት ጀነራል ታደሰ ወረደ በቅርቡ ሕዝባዊ ኮንፈረንስ በማካሄድ በትግራይ ላሉ ችግሮች መፍትሄ ለማበጀት እንደሚሰሩ ገለጹ። የመጀመሪያ የካቢኔ ስብሰባ ትላንት ያደረጉት ፕሬዚዳንት ታደሰ ወረደ ሁሉም በትግራይ ያሉ የፖለቲካ ኃይሎችና የማህበረሰብ ክፍሎች በትግራይ ጥቅሞች ላይ የሚሰሩበት አሰራር እንደሚዘረጋ ገልጸዋል። የትግራይ ሰላምና ደህንነት ለማረጋገጥ የፕሪቶሪያ የሰላም ስምምነት በሙሉነት ለመተግበር እንዲሁም ኢኮኖሚ የማነቃቃት አስተዳደራቸው ትኩረት የሚያደርግባቸው ጉዳዮች መሆናቸውን ማስታወቃቸውን የፕሬዚዳንቱ ጽሕፈት ቤት አመልክቷል። ይህ በእንዲህ እንዳለ ከትግራይ ጊዜያዊ አስተዳደር ጋር ውዝግብ ላይ የቆየው በዶክተር ደብረጽዮን የሚመራው ህወሓት በአዲሱ ፕሬዚዳንት ከመመራው አስተዳደር ጋር በጋራ እንደሚሰራ አስታውቋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የቆየው ጊዜያዊ አስተዳደር ተልእኮቹ እየፈጸመ ያልነበረም፣ ይልቁንስ በትግራይ ላይ ጉዳት አድርሷል ማለታቸውን የህወሓት ሲፋዊ ገጽ አመልክቷል። በእግዚአብሔር አስተዳደሩ ላይ ለውጦች እንዲደረጉ ህይወት ጥረት ሲያደርግ መቆየቱንና አሁን ላይ አስተዳደሩ የምስተካከልበት እድል መፈጠሩን ህይወት ገልጸዋል። በጄኔራል ታደሰ የመመራው የእግዚአብሔር አስተዳደር ስራዎቹ እንድሳኩ ህይወት ድጋፍ እንደሚያደርግ ቃል መግባቱን የወጡት መረጃዎች ያሳያሉ። ሚኪ ነኝ ቻናል ሳብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኘ። ሰላም ቆዩልኝ።